እያያቸው ያላችሁት ሀያ ሰላሳ ነው። አሁን ደግሞ ወደ ስንት ነው ልንሄድ ነው። ስንት ነው እንግዲህ ሁልጊዜ ዋጋ ትጠይቀልናለች። ክርክር ላይ እንዲንሽ ብዙ ጎበዝ አይደለም፣ እንዲሁም ሰው ይዤ ነው የሚሄደው የሚከራከር ሰው። ባሉት ነው የምትገዡ ማለት በጣም አቅም አለሽ እንዳትለሽ እንጂ እንዴ፣ እኔ ውሃ ይዤ ነው የሚሄደው ጎንጭት እያልኩ ማስቀነ። ለማንኛውም ያው፣ ሁልጊዜ ኤደን እየወጣች ዋጋ ትጠይቃለች። ዛሬ የምን ዋጋ እንደምትጠይቅ አናቅም። ስለዚህ ከፕሮግራሙ ብናይ ይሻለ። ስንት ነው፣ መልካም ቆይታ። መጪው ጊዜ የኢፖክሲ ነው ይሉታል። የማይገባበት የለም። ከወለል ንጣፍ እስከ ግድግዳ ጌጣጌጥ፣ ከዚያም ደግሞ የመዋቢያ ጌጣጌጦችም አይቀሩትም። ቢወድቅም አይሰበርም፣ በጣም ጠንካራ ነው። ለማጠብ ወተር ፕሩፍ ያደርገዋል፣ ማጠብ እንችላለን ማለት ነው። የምንሰራው ይታጠባል። ለአንድ እድለኛ ወጣት የአምስት ሺህ ብር የኢፖክሲ ስልጠና ተዘጋጅቶላቸዋል። ሰላም እንዴት ናችሁ? 2030ዎች እያያችሁ ያላችሁን ስንት ነው ዝግጅታችንን ነው ፊውቸር ኢዝ ኢፖክሲ ወይም ደግሞ መጪው ጊዜ የኢፖክሲ ነው ይሉታል። የማይገባበት የለም ከወለል ንጣፍ እስከ ግድግዳ ጌጣጌጥ፣ ከዚያም ደግሞ የመዋቢያ ጌጣጌጦችም አይቀሩትም። በዛሬው የስንት ነው ቆይታችን የኢፖክሲ ግብአቶች ምን ምንድን ናቸው፣ እነሱ ደግሞ በስንት ብር ይገኛሉ የሚለውን ስንት ነው ብለን እንጠይቅላቸዋለን። እስከ መጨረሻው ድረስ አብራችን ቆይ ቆቆይ ቆይ። ከእንግዲህ ስራ የለኝም ማለት ቀርቷል። አለን ዛሬ እንግዲህ ለ20 30 ወጣቶች የኢፖክሲ ቢዝነስን ላሳያቸውና እያንዳንዱ ግብዓቶች ስንት ብር ነው የሚገኙት የሚለውን ልጠይቅህ ነው የመጣሁት። እስቲ እናያቸው። ኢፖክሲ ዋን ቱ ዋን እና ቱ ዋን ሬሾ አላቸው። ለምሳሌ ዋን ቱ ዋን ናቸው። ዋን ቱ ዋን ሲሆኑ ሁለቱ የግድ መካ ኤ ኤንድ ቢ ይባላል። እዚህ ጋር ኤ ኤንድ ቢ ናቸው ሁለቱ። ካልተቀላቀለ አይደርቅም። ሁለቱ የሚቀላቀልበት መንገድ ዋን ቱ ዋን ሬሾ ይባላል። ዋን ቱ ዋን። አዎ አራት ሊትሩ የኛውን ነው ፕራይሱ፣ አራት ሺ ሶስት መቶ ነው ነው ሚሰጥ ያለው። ስሪዋንም ዋንትዋንም ተመሳሳይ ነው ዋጋው። ወደ አንድ ሊትር ስንመጣም አንድ ሊትሮቹም ያው ተመሳሳይ ናቸው። እነዚህም በስሪዋንም በዋንትዋንም ይመጣቸዋል። እንታያቸው። እነዚህ ዋንትዋን ይባላል። ይህ ስሪዋን ነው። ዋጋቸው አንድ ሺ ሁለት መቶ አምሳ ብር ናቸው። ሂት በምናደርግበት ብዙ አይነት የተገኖች አሉ። እዚህ ጋ ባለ ሁለት ሺ ዋት አለ፣ ስድስት መቶ ዋት፣ ሁለት ሺ አምስት መቶ ዋት። የሙቀት መጠናቸው ሙቀት የሚያመጡት ሙቀት ማለት ነው። ይህ ምንድነው አድቫንቴጁ? ሰርተን ሂት በምናደርግበት ሰዓት በብሉ ይጠፋል ሂትገኖቹ፣ ሶስት አይነት ሂትገን አለን። አሁን ለምሳሌ የኛው ሮይስ የሚባለው 2500 ብር ነው። የኛው ደግሞ 2000 ዋት ነው። አይረን ሻርክ ሂትገን ይባላል። ፕራይሱ የኛውም ያሱ ሆነ የሱ ብራንድ ሆነ ግን በትንሿ ሳይዝ ነች፣ አነስተሪ ሳይዝ ነች። ፕራይሷ ሁለት ሺ ስድስት መቶ ይለያያል። አገልግሎታቸው አገልግሎታቸው ተመሳሳይ ነው፣ ግን ሙቀታቸው የሚያመጡት ሙቀት ወይም ዋታቸው ይለያያል። ለምሳሌ የወለል ንጣፍ ስንሰራ፣ ጌጣጌጥ ስንሰራ የትኛውን ነው መምረጥ ያለብ ለወለል እርግጥ እነዚህ በጣም ያንሳሉ። ከፍተኛ የሆነ ዋት ያላቸው ብንጠቀም ሪኮመንድ ይደረጋል። ሌላ አማራጭ አለ፣ የግዲት ግን መሆን አይጠበቅበትም። ለወለል ሲሆን የኛው አሁን አለ የኛው አሁን የሚፈለገው ፓርት አየሮችን ማፈንዳት ስለሆነ ይሄኛው ተገጥሞ ሮል በምናደርግበት ሰዓት አየሩን ያፈነዳልናል ምን መብራት ሳንጠቀም በዚህ ማድረግም እንችላለን ግን የወለሉ እነዚህ ያህል ብዙ በብል አይፈጥርልንም ይሄኛው እንደ አማራጭ መጠቀም ይቻላል ጥሩ ስንት ነው ዋጋው ይሄኛው ስምምቶ ይሄኛው ቀለም ናቸው እነዚህ ይሄኛው የፕራይመሪ ቀለም ናቸው እነዚህ ደግሞ ፕራይሳቸው አንድ ሺህ ብር እነዚህ ደግሞ አሉ። እነዚህም እንደ ጌጥ ናቸው በሲልቨር እና በጎልደን የሚመጣው ዲዛይን ስንሰራበት ወይም ፓተርን የምንሰራበት እንደ ጌጥ ነው የምንጠቀምበት የዚኛው ፕራይስም አንድ ሺ ለመቶት ነው። ቀለሞቹ እንዳልኩሽ የሚቀጥኑት በዚህኛው በቲነር ነው። ይኛው ቲነር ወይም ድለንት ይባላል። ፕራይሱ አንድ ሺ አምስት የተለያዩ ቀለም መቀበያ ብሮሾች እና ሮሎች ሮለሮች አሉ። እነዚህ እንጠቀማለን እ አንድ ነው ዋቀሁን ይሄኛው 1100 ብር ሜትር። የምንሰራውን ስራ በሜትር እንለካለን። መጀመሪያ ለክተን ከለካን በኋላ ካልኩሌሽን አለው። ይኸኛው ፕራይሱ 300 ብር። ሌላ የሚቀረን ሚዛን አለ። ይኸኛው ኳሊቲ የሆነ ሚዛን ነው በቻርጀር የሚሰራል በባትሪ የሚሰራል፣ 1300 ብር። ከዛ እዚህ አካባቢ ስናይ ደግሞ ጌጦች ናቸው። እነዚህ ክሪስታል ይባላል። በአንኳሩና በደቃቅ የተለያዩ ከለር አላቸው። ይኸኛው 950 ብር እነዚህ ደግሞ በሞልድ ስንሰራ በሞልድ ስራዎች ስንሰራ ካፕኬክ ይባላል። ተደራራቢ ካፕኬክ ማስቀመጫዎች ወይ ቸኮሌት ማስቀመጫ ስንሰራ የሰራነውን በሞልድ የሰራነውን ኢፖክሲ በዚህ ነው ተደራሮ እንዲተሳሰር ወይ እንዲደራረሩ የሚያደርግልን ይሄኛው ፓርት ነው ማለት ነው እነዚህ ብረቶች አራመቶ አሁን በኢፖክሲ የተሰራ ምስል ሳይ ኖርማል ፎቶ አለ ከዛ ደግሞ መስታወት ይደረግበታል በፊት የለመድ ነው አሁን ደግሞ ላዩ ላይ ኢፖክሲ ይቀባበትና ልክ የመስታወት አይነት አድቫንቴጅ ምንድነው ከመስታወቱ አንድ መስታወቱና ወረቀቱ ላይ ጋብ ስላለ ቆሻሻ የመያዝ እድል አለው ሁለት ቢወድቅ የመሰበር እድል አለው ኢፖክሲ ግን ምንም ቢፈጠር አይሰበርም። ቢወድቅም አይሰበርም። በጣም ጠንካራ ነው። ለማጠብ ወተር ፕሮፍ ያደርገዋል ማጠብ እንችላለን ማለት ነው የምንሰራውን ይታጠባል። ከዛ ቀጥለን ምንድን የምናየው እዚሁ እንዳለን ችኛዋ ኢፖሲ ደግሞ ዩቪ ኢፖሲ ትባላለች። እነዛ ለመድረቅ ከ12 ከ4 ሰዓት ይፈልጋሉ፣ ለመድረቅ ሁለቱም መቀላቀል ይኖርባቸዋል። እችኛዋ ግን ምንም ሬዝን ያላት ብቻዋን የምትመጣው ለብቻዋ ለጌጣጌጦች እና ሁለት ኢፖስ ሰርተን ለማለጌጣጌጥ ሲሆን ይለያል የምንጠቀመው እችኛዋ በሁለት ደቂቃ ነው የምትደርቀው። ዩቪዋ አምስት መቶ ወር ማድረቂያ፣ አንድ ሺ አምስት መቶ ወር የኛው። ሲልከን ረበር ይባላል ሞልድ መስሪያ ኬሚካል ነው የምንፈልገው፣ ሞልዶች መስራት እንችላለን። የኛው ፕራይሱ ሁለት ሁለት በተለያየ አይነት አማራጭ አሳይተኸኛል፣ የኢፖክሲ ግብአቶች። ስለዚህ አሁን አንድ ወጣት የኢፖክሲ ቢዝነስ ውስጥ ልቀላቀል ሲል ስንት ብር ይዞ ነው መነሳት ያለበት? በተቻለ መጠን የኢፖክሲ ትሬኒንግ ቢወስድ ሪኮመንድ ይደረጋል። በጣም ብዙ ስልጠናዎች ቢወስድ ሪኮመንድ ይደረጋል። ሰልጥነው ወይም በሆነ መንገድ ከለመደው በኋላ ወደ ቢዝነሱ ለመግባት ከ10 ሺህ እስከ 30 ሺህ ይፈልጋል። ለመጀመር በቤታችን አንድ ክፍልም አይደለም በጣም አንድ ክፍል በቂ ናት። እሱም ብቻ ሳይሆን እንዳልኩሽ ኢፖክሲ ለመድረቅ እስከ 24 ሰዓት ስለሚፈልግበት የመንግስት ሰራተኞችም አንድ የሰርተውት ወደ ስራ ይሄዱና ሲመለሱ ደርቀው ነው የሚጠብቃቸው። እንደ አማራጭ ስለሆነ ያገለግላቸዋል ማለት ነው፣ እንደ ጎን ስራ ማለት ነው ስራውን ያገለግላል። ስለዚህ ራሳችንን በእንደዚህ መልኩ መደገፍ እንችላለን እንችላለን። እሺ ሌላ ምን ይቀረናል? ሌላ ይቀረን አንዳንድ ጌጣጌጦችና ቀለሞች ይኖራሉ። ለምሳሌ እነዚህ ሚክስ ፓውደሮች ይባላሉ ማቅለሚያዎች ኢፖክሲ እንዳቅድም እንዳየሽው ውሀ ከለር የለውም፣ ውሀ ከለር ነው ከለሩ ና እነዚህ ከለሮች በመጠቀም ወደ ምንፈልገው ከለር እንጠቀም እንቀይረዋለን። በጣም ብዙ አይነት ከለር አለ። ስለዚህ አሁን ከጤና ጋር ምንም ጉዳት የለውም። ያው ማንኛውም የሆነ ነገር መጉዳቱ አይቀርም፣ በመምደኑ ብቻ ማለት ነው። ኢፖክሲ ሲሰራ ትንሽ ጥንቃቄ ይፈልጋል። ማንኛውም ኬሚካል ለመሆን መጠን እነን ቶክሲክ ማቴሪያሎች ናቸው እዚያ ያሉ። እስካሁን ማስክ የህክምና ማስክ ነው የሚሆነው ያው በአስር ብር መግዛት ይቻላል። ካልሆነ ደግሞ ፊልትየር ፊልት የሚያደርግ ማስክ አለ። እሱም እስከ 1500 ብር ከአንድ እስከ 1500 ብር ነው እሱ መጠቀም ይቻላል። ስለዚህ በደንብ ተጠንቅቀው ተጠንቅቀው ያሉ የሚሰርበት ቦታ በደንብ አየር ቢኖረው በደንብ ቢገባ ቢወጣ ይመረጣል። በጣም ነው ማመሰግነው። ብሻ እኔ ማመሰግናለሁ። ሃያ ሰላሳዎች እንዳያችሁት እንግዲህ ለኢፖክሲ የሚጠቅሙ ግብአቶች እያንዳንዱን ዋጋ ጠይቄላችኋለሁ። ከ10 ሺህ ብር እስከ 30 ሺህ ብር ድረስ ኢንቨስት ካደረጋችሁ እዚህ ቢዝነስ ውስጥ መቀላቀል ትችላላችሁ። አሁን ደግሞ ቀጥዬ ሌሎች በዚህ ቢዝነስ ውስጥ ካሉ ወጣቶች ጋር ስንት ነው ብዬ የሚጠይቅ ነው የሚሆነው አብረን ቆይ ወጣት ሴት የምትመራውን የኢፖክሲ ቢዝነስ እና ዋጋዎቹን ልጠይቃት አጠገቧ አገኛለሁኝ። ልታዋቅሽ ሊዲያ ከተማ ባላሉ። ሊዲያ ምን ያክል ጊዜ ቆያሽ በኢፖክሲ ቢዝነስ? ኦልሞስት ወደ አምስት ዓመት እየሄድኩ ነው። ዛሬ ኢፖክሲ እና ዋጋዎቹን ልታሳይኝ ነው የተገናኘነው። በጣም ደስ ይለኛል። ይህ ክፍል ደግሞ ሙዚያም ነው የሚመስለው። እያንዳንዱ ዕቃ የራሱ ዋጋ አለው አይደለም? እነዚህ ፕሮዳክቶች ለማሟላት ወጣቱ ስንት ብር ያስፈልጓል? በጣም በትንሽ ካፒታል መጀመር ይችላሉ፣ ላይክ ከአስር ሺ ብር ጀምሮ። ይሄ አሁን ሜርመን ካፕ ከሁለት መቶ አምሳ ከሶስት መቶ ብር ይገኛል። ይሄ ሲል ከሞልድ ነው ላይክ አንዴ ከተጠቀምነው በኋላ አይደርቅም፣ ውስጡ። ሶ ፖፕ አውት አድርጎ የደረቀው ኢፖክሲ መውጣት ስለሚችል ይሄ ከ1900 እስከ 2000 ብር ይኖራል። ሁሉም አይነት ኢፖክሲ ያው አንድ ላይ ሜዥር ስለማይደረጉ፣ ግማሹ ካፕ ይፈልጋል፣ ግማሹ ደግሞ እንደዚህ አይነት ሚዛን ይፈልጋል ማለት ነው። ሶ ሚዛኑ ገበያ ላይ 800 850 ማክሲመም እንደዛ ይገኛል። ውሃ ልክ ከ280 ብር ጀምሮ አለ። ይሄ ኦፕሽን አለው ብዬሽ አለው 3 ሺህ ብር ጀምሮ አለ። ኖርማሊ ከውጭ ነው የሚመጣው እኛ ጋር የለም። ኖርማል ግን ማስኩን ሜዲካል ማስክ በ15 ብር። እቺ ደግሞ ውሃ ናት። ኖርማሊ ሳኒታይዘር 15 ብር። ግላቭ እንደውም አሁን የሚያስቸግረው ግላቭ አይገኝም፣ ግን 20 ብር ሲሩ ይገኛል አዎ ሜተር ከብራንድ እንምረጥ ካልን ኤክስፔንሲቭ ብራንድ እንምረጥ ካልን አነስ የምትለው ብዙ ብራንድ ግን ካልመረጠን በ250 ብር ጀምሮ አለ የትኛዋ ፎም ናት አጋጣሚ ሂት ገናችን ወታ ነው ለስራ ሂት ገን ከሆነ ከ2800 ብር ከ2700 ብር ጀምሮ አለ ፎም ደግሞ ሲሆን ልክ በተመሳሳይ ሁኔታ ከ2800 ብር ጀምሮ አለ ኖርማሊ ልዩነታቸው የሁለት ሺ ዋት እና ከዛ በላይ መሆን አለበት ይሄ እንትን ነው ፕላስተር ነው ማክሲመም መቶ ሀምሳ እነዚህ ደግሞ ስፓቹላዎች ናቸው ስፓቹላ ግዴታ አይደለም የተቆራረጠ እንጨት ቤት ውስጥ ያለ ማንኪያ ምናምን መጠቀም ይችላል ለማማሰል ለማማሰል የምንቀባው ሊዲያ፣ ስልጠና አለ አይደለ? ኢፖክሲ? አዎ ለሰባት ቀን የሚቆይ ተከታታይ ሆነ። ለሰባት ቀን ስልጠና ስንት ብር ያስከፍላል? አምስት ሺ ብር። በአምስት ሺ ብር ለሰባት ቀን ውስጥ በጣም ብቁ ባለሙያ ሆነው ነው የሚወጡት። ቅድም ግን የነዛን ዋጋ ስዘረዝሪ የኢፖክሲው ቀርቶላል። ከአራት ሺ አምስት መቶ እስከ አምስት ሺ ሁለት መቶ እንደ ኢፖክሲው አይነት አለ። ስለዚህ እሱ አስር ሺ ብር ውስጥ ይካተታል? ይካተታል። እነሱ ተካተው እነዚህ እቃዎች ተካተው ነው አንድ ላይ አስር ሺ ብር። ትርፉስ ደግሞ አስር ሺ ብር ትርፉ

ይሄ ለመድረቅ ነገ በዚህ ሰዓት 12 ሰዓት ነው የሚፈጀው። ልክ ነገ በዚህ ሰዓት ላይ ሬዲ ይሆናል። አዎ 24 ሰዓት ነው። የተሰሩት ደግሞ ሌላ አሉ እንደዚህ ልጆች ክፍል ነው የተሰራው። እንደዚህ ደግሞ ሰፋ ሲል የቴብል ቶፖች ይሰራል ማለት ነው። እኛ ሀገር ላይ ያው በደንብ እንዲሁም በደንብ አልሰራበትም ገና አሁን ነው ሰው እያወቀው በደንብ የመጣው። በደንብ ሰፋ ቢደረግ በደንብ የሚሰራበት የስራ ዘርፍ ነው። እሺ ዲ ስለዚህኛም ደግሞ ለአንድ እድለኛ ሰው ለሀያ ሰላሳ ፕሮግራም ተከታታይ ወጣት ነፃ የትምህርት ዕድል እንሰጣለን ማለት ነው። የአምስት ሺህ ብር የትምህርት ዕድል ማለት ነው አይደል? በጣም ነው የማመሰግረው። ሀያ ሰላሳዎች እንደሰማችሁት እንግዲህ ለአንድ እድለኛ ወጣት የአምስት ሺህ ብር የኢፖክሲ ስልጠና ተዘጋጅቶላቸዋል። ስለዚህ ሰባ ስድስት ዘጠና ስድስት ላይ ኤችስ እያላችሁ መልእክቶቻችሁን አስቀምጡ። በነገራችን ላይ መጀመሪያ ላይ መልክቱን ለሚያስቀምጥ እድለኛ ወጣት ነው ስጦታው ቢሰጠው። ስለዚህ መሞከራችሁን መላካችሁ ሰላሳዎች በዛሬው የስንት ነው ቆይታችን፣ አዲስ እየተተዋወቀ ያለውን የኢፖክሲ ቢዝነስን ለመጀመር ስንት ብር ያስፈልጋል የሚለውን ስንት ነው ብለን ጠይቀንላችኋል። እንደሰማችሁት አስር ሺህ ብር ተብለናል። ስለዚህ ለእናንተ ተመራጭ ይሆናል ብለን ስለአሰብን ነው እንደዚህ በሰፊው የሰራንላችሁ። እንግዲህ በቀጣይም በተመሳሳይ ሌሎች የዋጋ ጥያቄዎችና የአዳዲስ ቢዝነሶችን ዋጋ የምንጠይቅላችሁ ነው የሚሆነው። 2030 ይቀጥላል። መልካም ጊዜ